ከዚህ በኋላ በተደጋጋሚ ሚሽናችን እስከሚጠናቀቅ ድረስ እዚህ እንገናኛለን። ምንም አትልም፣ ገብሃል? ይህ ቦታ ማለት አንተን አፍርሼ የምሰራብህ ቦታ ነው። አሮጌውን ሲሳይ ጥለህ አዲሱን ሲሰ- ተቀብለህ ከበቡሽን በእጅህ የምታደርግበት እኔ ደግሞ ማህበረሰቡ ጠቅላላ እውቀት ብሎ ሰይሙ ያንንም ስያሜ እውነትም ጠቅላላ አዋቂ ብሎ እንዲቀበል አንተን እንደገና አፍርሽ መገንባት አለ። ስለዚህ ሊቅነቴ አዋቂነቴ እማስመሰክርበት ቦታ ከዛሬ ጀምሮ ደግሞ ስሜ ጠቅላላ እውቀት ሳይሆን ሊቁ ነው ማናርጉ፣ ጠቅላላ እውቀት ሊቁ እል ማለት ነኝ እኮ አገኘኸኝ ተደረገም አገኘህ ተይዋለሁ ያለ አይደለም ገባ ወይ ተረዳኝ ወይ የምናገረው ነገር እየገባ ነው ወይ ማለት

በተግባር ታሳየኛለህ። ይባል እኔ እናገራለሁ፣ አንተ ተግባራዊ ታደርጋለህ። አይነን ትጨፍናለህ። እየሰማኸኝ ነው? ሲስ አይነን ጨፈንክ። ግን አልገባኝም፣ አይነን ለምን ነው የምጨፍነው? በጣም ጥሩ ጥያቄ ነው። አይንህን የምትጨፍነው ለመመሰጥ ነው። እንደነገርኩህ የድሮውን ሲሳይ ገለን አዲሱን ሲሳይ ለመፍጠር ግድ መመሰጥ አለበት። ብቻ አጥፋውና የላይነ አብክችበ ስራ እንዳትለይ። ጨፍ ጨፍንሃል። እስኪ አየር ሰባ እንዴ፣ ወደ ውስጥ አስወጣ። ኮንሰንትሬት አድርግ። ኮንሰንትሬት አደርግ። በጣም እንዲህ። አይነን ጨፍንኳ አልኩ። ኮንሰንትሬት ማለት መመሰጥ ማለት ነው። ሀሳብህን ሁሉ ሰብሰብ በማድረግ ማለት ነው። ገባህ አይደል? አሁን የማወራለህን ነገር በአይነህ ሌላ ትስልልኛለህ አይነህ አይነ ሌላ ሲስ አትግለት እንደ አይነህ ሌላ ሌላ ማለት ምናባዊ ጉዞ ማለት ነው። የሚያስፈራውን ሰዎች አስባቸው እነዛ ሰዎች እንዳንተ ሰው ናቸው። እንዳንተ የእግዚአብሔር ፍጡር እስከሆኑ ድረስ በአንተ ላይ ምንም ኃይል የላቸው። ገባ? ጎበዝ። አሁን እኔ የምናገረው ከኔ በኋላ ትደግምልኛለህ፣ እሺ? እኔ አዲሱ ሲሳይ፣ አዲሱ ሲሳይ፣ አሮጌውን ሲሳይ፣ አሮጌውን ሲሳይ፣ ገድዬ፣ ገድዬ እንደ አዲስ አዲሱን ሲሳይ ይቀበላል። እንደ አዲስ አዲሱን ሲሳይ ይቀበላል። ማንንም ላልፈራ፣ ማንንም ላልፈራ፣ በማንንም ሰው ፊት ላልሸማቀቅ፣ በማንንም ሰው ፊት ላልሸማቀቅ፣ ያሰቡትን ነገር ያሰቡትን ነገር በዓላማ ለመፈፀም በዓላማ ለመፈፀም ከግብ ለማድረስ ከግብ ለማድረስ ለራሴ ቃል ገባለሁ። ለራሴ ቃል አዲሱን ሲሳይ እወደዋለሁ እቀበለዋለሁ። አዲሱን ሲሳይ እወደዋለሁ እቀበለዋለሁ። የኋላይን ትቼ የኋላይን ትቼ ወደፊት ይዘረጋሉ። ወደፊት ይዘረጋሉ። የመጽሐፍ ቅዱስ ቃል ጠቀስኩ። የመጽሐፍ ቅዱስ ቃል ጠቀስኩ። በቃ ነገር ደግሞ በዚሁ ስሜት ስልጠናችንን እንቀጥላለን። አማኑ አንድ ወር ጊዜ ከሰጠኸኝና ምንህን በትክክል ከተገበርክ አዲሱን ሲሳይ በአንድ ወር ጊዜ ውስጥ ጀባላ። አሁን ወደ ከበኩሽ ጋር እንሄድና አንተም የአይነ ሸዋርህን ውሰድ፣ እኔም ደግሞ ጣፋጩን ቡናዋን ልጠጣላት። ስለዚህ ጋይስ ዛሬ ቦስ ምን ሆኖ ነው? አልተከሰተም። ችግር አለበት እንዴ? ስንት ሚሽን እያለን እዚህ እንደ መብራት ሁል ገትረውን ይጠፋል። ጋይስ እኔማ በጣም ነው እየደበረኝ። አለ አታስብ፣ ካሁን ይከሰታል፣ እንዳታስብ። አንቺ ከሁል ጊዜ እንደዚህ ነው ምት

ጄቢ እስካሁኑ ፌር አድርጓል። ስክለማስመጥ ደሞ አንተ ትሻላለህ። ይህን ተጠቅመሽበት ደግሞ የሆነ ፌቨሪቶች መከሰታል ግዴታ ነው አረ ቦስ ታውቃለህ ለዚህ ጀማ የማልከፍለው መስዋዕትነት የለም ፎንቃ ፎንቃ መጫወት ቢደብረኝም ለጀማው ስላድርገዋለሁ አረ እባክሽ ፎንቃ ፎንቃ ይደብረኛል አያሽንም ይሄ እንደማናቀሻት እንደማናቀሽት አቦስ በቃ ተውታ በቃ ጀቢ ጀብ ወር ከዋ አረ ጠጣ የለውም ጀማው እሷንማ እህትህ ተብዬ አሰምጣታለሁ በእኔ ተማማሙ አቺ ኮ ፊስ ነው። እንዴት ነው ሀቢቢ? አለሁልሽ። እስኪ አንድ ቡና እስኪ። እሺ። አጭቋ እንዴት ነሽ ታዲያ? ብቻሽን እኮ ዱቅ ብለሽ ሳይሽ ላትኩሽ ብዬ ነው። ከቻልኩ ምን አልኪ? ትንሽ መስማት ስለተጠ ነው እንዴ? ቡናሽ ፀዴ ነው እያልኩሽ እኮ። አመሰግናለሁ ሀቢቢ። አንቺስ ብትሆኚ ታጥበሽ የተቀየሸሽ ምርጥ እያራዳ ልጅ እኮ ነሽ።

ቀጥታ ወደ ግድሉ ነው ገባው። ያው የአራድዬ ልጅ አደለሽ፣ ታርፊዋለሽ ብዬ ነው ዶቅ ብለሽ ሳይሽ። የልላ አይኑ ከገባሽ ያው የፍንቃን ነገር ታውቂያለሽ። ሞር የለውም እዚህ ተከስቼ ላፈንዳው ብ። ምንድን ያወራኸው ሀቢቢ? ምንም አልገባኝም። አራ አሰግጭ ሞድ የለውም አራዴ። ምንድን ነው ደግሞ መሰገጥ? ለምን በምንግባባበት በአማርኛ አታወራኝም ሀቢቢ? ስማሲስ አሁን የተነጋገርናቸውን ነገሮች ያደረግናቸውን ተግባራት በፍጹም ለማንም እንዳትነገር፣ ግባር አንተ ዝግጁ ስትሆን ለሁሉም ነገር ሬዲ ስትሆን ክስተት ነው የምትሆንባቸው። ገባህ አሁን ከተነጋገር ግ ብዙ ነገሮች ይበለሹብናል፣ ብዙ ነገሮች ፌል ያደርጉብናል። ስለዚህ ምስጢራችን ጥብቅ መሆናል። ገባናገር ምን ቆርጦ አንበሳ። እንዲህ ነው ተማሪ ማለት።

አይ የምንሰራ ስራ ነበረችን፣ እሷን እስከምናጠናቀቅ ተናቀቅ ነበር። ያው አይ ሰው ተሰብስቦኝ፣ ወላሂ አንተ ነህ። ከበቡሽ ከበቡሽ ከበቡሽ ነው። በነገራችን ላይ ከበቡሽ የሚለው ስም የተገኘው ከግዕዝ ሲሆን ከበበ መክበብ ማለት ነው። ዋናው ነገር ግን በምን ተከበበ የሚለው ነገር ነው። አንቺ ደግሞ የተከበብሽው በሰው ስለሆነ ከበበ ሰብ እንለዋለን። ሰብ ይለዋል፣ ሰው በሰብ የተከበብሽ ማለት ነው። ስለዚህ ከበቡሽ መባልሽን እንዳትጠይቅ ልትወጁ ይገባሻል። ልልሽ ፈልጌ ነው አገኘሽ ነው። ምን ዓይነት ሰው ነው? አንብብ አንብብ! ካነበብክ ደግሞ እውቀት ይኖራል። እውቀት ካለህ ደግሞ ለመናገር አትቸገርም። ገባህ? ለነገሩ አንተ እንደዚያ ዓይነት ነገር መች ይገባሃል። ፀሐይ ቡና ስጭኝ።

ገለጥ ስታደረገ አንድ የኢትዮጵያ ነው። አዎ ወላሂ ፀሐይዬ፣ ስልክ ሹም አለ። ተመልከት፣ ወላሂ ተመልከት። የቀበሌያችን ችግር ባለስልጣን ነው። የማትተበላሂ የፈለግሽውን ነገር ትናገራለች ወላሂ። አያገጅሽ ወላሂ ደግሞ ለአንቺ ማለት ነው። ተመልከት፣ ይሄ ሰው ማለት ነው። ተመልከት፣ ጭቦ ለእራሱ አስርቶ ነው እንጂ ማለት ነው። በጣም መርሳ ነው፣ ለአንቺ የሚመጥንሽ ሰው ወላሂ ፀሐይዬ ነው

አቶ ፍጹም ይባላል፣ የዚህ ቀበሌ ባለስልጣን። እኔ ደግሞ ፀሐይ ይባላል። ውሸት ውሸት! የተከበሩ አቶ ቀበሌ ባለስልጣን፣ ስማን ከፀሐይ ወደ ከበቡሽ ቀይረናል። ከበቡሽ፣ ከበቡዬ። አረ ተወ፣ ካህንተ ልጅተው፣ ስሜን አታጥፋው። ስምሽን እያጠፉ ከሆነ አስፈላጊውን አስተዳደር እርምጃ ለመሽግባቸው ይችላል። አንቺ ህግ አክብረሽ ስራሽን ስራሽ ስራሽ እስከሆነ ድረስ ማንም ሰው ሊረብሽሽ ወይም ደግሞ ስራሽን ሊያስተጓጉል አይገባም። አረ እንደሱ አይደለም፣ ልጁ ቀልደኛ ስለሆነ ነው። እንደሱ ከሆነ ጥሩ፣ የቡና ባለሙያ መሆንሽን ሰምቼ ነው የመጣሁት። ቅር ካላለሽ የቡናሽን ልቀምሰው ደስ ይለኛል። እሺ፣ በደስታ ነው ሀቢቢ። ኦ፣ በጣም ግሩም ሁላ ነው። እባክሽ እንደተወራልሽ። እሺ፣ ሽክራን ሀቢቢ። እዚህ አካባቢ የተሰበሰቡ ድርኞች ስራሽ እንዳስር ያውኩሻል። እንደማየው ሰካራም ሁሉ ነው የተሰበሰቡ። ስራሽ እንዳስር የሚያውኩሽ ከሆነ ሚል ሻልኬ እዚህ አካባቢ ድርሽ እንዳይኖርብሽ። ከአንቺ የሚጠበቀው ማን እንደሚረብሽ እና ማን ለስራሽ እንቅፋት እንደሚሆን ለእኔ መንገር ብቻ ነው። ከዚህ በኋላ በስራሽ ዙሪያ ምንም ስጋት እንዳይገባሽ? እንዳይገባሽ እኔ አለሁ ላላ አረበሽም ኧረ ተው። ምን ይሻማ ያስፈልግም ካረበሽሽ ችግር የለም። ስለተጨነክልኝ ግን አመሰግናለሁ። ምንም አይደለም። እንደ ስምሽ ፀሐይ ለሆንሽ ይሄ ሲያንስብሽ። እዚህ ሳይሽ ለስራ ብዙ የተመቸሽ አልመሰለኝም። አካባቢው ላይ ጋጠ ወጦች አሉ። በዛ ላይ በረንዳ ተቀምጠሽ ዝናብ ፀሐይ አቧራ ምናምን ለስራሽ የሚያስቸግርሽ ይመስለኛል አይደል? እሱማ ልክ ነህ አቶ ፍጹም። ያው ሁሉን ችሏል አይደል ስራ የሚሰራው። ምን ላደርግ ብናል። እንደዛ ከሆነ ደምን የቀበሌ ቤት አንሰጥሽም። ቡናውንም ቁርሱንም፣ ሌሎች ነገሮችን ጨምራክ ሰፋት ትሰሪበታለሽ። ምን ይመስልሻል? ይቅርታ እንደገዚ ደስ የሚለውን ጨዋታችሁን ላቆርጣችሁ። የተከበረው አቶ የቀበሌ ባለስልጣን፣ እንዲያው ከእናንተ ባለአቅም የቀበሌ ቤት የሚገባቸው ሰዎች ጎዳና ላይ የሚኖሩ አዛውንቶች፣ ህፃናቶች፣ የፕላስቲክ ቤት ሰርተው የሚኖሩ ሰዎች፣ ስንት የተቸገረ ማህበረሰብ ያለ። እንደዚህ አይነት ሰው ያውም የከበረ ማዕድል አለው ሰው የቀበሌ ቤት መስጠት ተገቢ ነው ብለው ያስባሉ? ያው ከእርሶ ባላቅም ማለት ነው። እንዲህ አረ ዝንበለ ሄራዊ ቆይ ቆይ! ስለዚህ ጉዳይ ምን ይመለከታለን? ይሄ ልማትን ለማደናቀፍና ያልተገባ ርካሽ ፖለቲካዊ ጥቅም ለማግኘት የምታደርጉን ጥረት የማናውቅ ይመስላል። ይይታሩ ዝም በል። ዝም ስንላችሁ ከማን ጋ እንደምትገናኙና ከማን ጋ እንደምትሉ እማናውቅ መሰላችሁ? እያንዳንዷን ነገር ጠንቀን እናውቃለን። ብታርፉ ይሻላችኋል። ተጠንቀቁ። እኛ እስከ ዛሬ አናታችን ላይ ፊት ስትሉ ዝም ያልነው ሀገሪቱን ለማሻገር ብለን ነው። አለበለዚያ ግን እያንዳንድ ዋጋህን ነው የምሰጥ። አቦ አቶ ፍጹሜ ማለት እርሶ ንቅ አይደለም። ወላሂ ሰው የሚናገረውን የሚረገጡን እኮ የሚያብሰው ነው። ስንቴ እርሶ ፊት እንትን ለማት አይደለም፣ ስንቴ ቱቦ ተቀብሮ እንደዚህ ጃላ ቆመ ማለት ነው። ላ ጃላ ቆመ እዚህ ፊቱ ለራሱ ታጥቦ ምናምን በበረኪና ተዘብዝቦ ነው ለራሱ እንናውቅ። ወላሂ እውነትን ነው።

ሌላ ቦታ ተገናኝተን ብናወራ ምን ይመስልሻል? ደስ ይለኛል፣ እናወራለን። ጥሩ፣ እንደዛ ከሆነ በወጉ በኩል የምንገናኝበትን ጊዜና እና ቦታ አሳውቅሻለሁ። እሺ እሺ፣ በቃ ቻው። መልካም የስራ ጊዜ ይመልሽ። እሺ፣ ሰላም ተጋሽ አሩል ቡናውን፣ በቃ ሂሳቡን አንተ ስጣት። ጉዳይ አቦ፣ አንድ ሁለት ጆሮ አይደለም ያለው። ግን ደግሞ እዚህ ውሻ የለም። እንኳን ውሻ ድመት ማለት ይችላል። አንተ ግን ሚሽንህን በትክክል ነው የተወጣው አንበሳ ነ ይህ ምን ሚሽን ነው ደግሞ ወዲህ ነው ነገሩ ከበቡሽ ኧረ ነው አንተ ሰውዬ ምን አይነት ሰው ነ

አባ ወላይ እኔ ማለት ነው እኔ ጋ አትመላለስ። ስራተዝ ወላይ ስራተዝ ትልቅ ሰውዬ አይደለም። እንደ ያገኘውን እየበላ ቦሌም ሆነ ኦፋ ማለት ነው እየጠረቀም ብትኖር ይሻላል። እየበላ ሆዳም። ስማ አንተን፣ ምስሎቻችሁ እኮ ናቸው አገሪቱን የበላቸዋል። እንደ አንተ አይነት ሆዳም ይወለድባት። ከዚህ በኋላ እኔ ጋ አገር ኢትዮጵያ ሞኝነሽ ተረዳ። የሞተልሽ ቀርቶ የገደለሽ በላ ማለት ይሄ ነው። ፍጥር እንደውላ ቱሪናፋ እንደ እንዴ ብሔራዊ ወደት ነው የምትሄደው? ሚሽናችን እኮ አላለቀም ነገን ይገርምሻል። አንቺን ለማግኘት ስንት ብቻ በርካታ የሕዝብ እና የመንግስት ኃላፊነቶችን ትችል ይላል አይደል? አዎ። ያው ምን ያክል ቦታ እንደሰጠውሽ እና ልቤ ውስጥ እንደገባሽ እንድታውቂ ነው የሚያደርገው። ባለፈ በልጆቹ ማለትም በሰካራሙ ልጅ ምክንያት እንደልባቸው ማውራት አልቻለም። ዛሬ ያለማንም ጣልቃ ግብነት የሆዳችንን እናወራለን ብዬ አስባለሁ። በነገራችን ላይ አላገባውም የመንግስትና የህዝብን ኃላፊነት ለመወጣት ስራ ስራ ይሄን እያልኩ ላይ ታች ስል ሳላገባ እስካሁን ቆይቻለሁ። ያው መችም ይገባሻል እና ድንገት ስለአንቺ የሚወራውን ስሰማ ለምን አላገኛትም ብዬ ወስ እናም አገሽ እና ስለ አገሽ በጣም እኔም ደስ ይለኛል። በጣም ጠንካራ ነው፣ ታታሪ ልጅ ነሽ። አመሰግናለሁ ሀቢቢ። ከአንድ ጠንካራ ወንድ ጀርባ አንድ ጠንካራ ሴት መኖር አለባት ብዬ የማምስ እናም አንቺ ከጎን ብትኖሪ ኖሪ የተጣለብኝ የመንግስትና ህዝብ ኃላፊነት በሚገባ እወጣለሁ ብዬ አስባለሁ። እንዲሁም የአምስት ዓመቱን ትራንስፎርሜሽን ዕቅድ በሚገባ አሳካለሁ ብዬ አምናለሁ። እና ደግሞ እኔ በስልጣኔ አንቺ በገንዘብሽ ማለትም በከበረ ማዕድንሽ እየተጋገዝን ወደፊት የት እንደምንደርስ ተሳስሎ ውስጤ ባህር ስቱ ነው። ገባሽ አይደለም? አዎ ገብቶኛል። ስለ ቦታ ስለ ቀበሌ ቤት አንዳች ብለሽ እንዳታስብ። አንቺ ብቻ ከእኔ ጋር በተዳር ተጣምሮ ለመኖር እሺ በይኝ እንጂ ለመኖሪያ ቢሆን ለስራ ለግንባታም ቢሆን የፈለግሽው ቦታ ላይ የከተማው ግንባር ቦታ መስቀለኛ ቦታ ላይ የፈለግሽ ቦታ ሰጥሽ። አንቺ የሚጠበቀው እኔ ጋር ተስማምቶ ለመኖር ብቻ እሽታሽ እሽ። አስብበትና ዳዊት ነኝ። እና ደግሞ የምትፈልጊው ነገር ካለ ለመጠየቅ እንዳታመነች። ከዚህ በኋላ የኔ የሆነ ነገር ብዬሽ አንቺ ማለት ነው። እሺ እሺ።